አሁን በዋናነት የያዝነው ሜሽን ግን መልቲክሮፕ ትሬሸር ይባላል ጤፍ ይወቃል ማሽላ ይወቃል ስንዴ ይወቃል ከዚህ በፊት ከቱርክና ከህንድ የሚመጣ የነበረውን ማሽን ነው እህል መውቂያው የስንዴ ከሆነ ከ15 20 ኩንታል ይወቃል በሰዓት ማለት ማሽላ ከሆነ ደግሞ 40 ኩንታል ይወቃል በሰዓት ይህ የጤፍ መውቂያ ነው በሰዓት 10 ኩንታል ይወቃል እዚህ ጋር ትቆማለ ክምሩ እዚህ ጋር አለ እዚህ ቁማ ያው ማጉረስ ነው ማለት ነው። በዛ በኩል ደግሞ ያው ገለባ የሚወጣበት ነው። ስንዴው በዚህ ነበር። ኢትዮጵያ ታምርት፣ እኛ የምንሸመት የሚለውን ነገር በጣም መበረታታት አለበት። የራሳችን ምርት ራሳችን መግዛት አለበት። ሰላም ተመልካቾቻችን፣ እንደምናላችሁ ይህ የግብይት ፕሮግራማችን ነው። በዛሬው የግብይት ፕሮግራማችን በኮንቬንሽን ማዕከል እየተዘጋጀ የሚገኘውን የኢትዮጵያ ታምርት ኤክስፖ ላይ ተገኝተናል። እንግዲህ እዚህ የተገኘንበት ዋነኛ ምክንያታችን በዚሁ ኢትዮጵያ ውስጥ የሚመረቱ የተለያዩ ለቢዝነስም ሆነ ለግል አገልግሎት የምንጠቀምባቸውን ማሽነሪዎች ወደ እናንተ ለማድረስ ነው። እንግዲህ ከኋላዬ የምትመለከቱትን የእህል መውቂያ እንዲሁም ደግሞ የጤፍ መውቂያ እና የውሃ ፓምፕ ማድረጊያ ማሽን ምን ይመስላሉ? ዋጋቸው ምን አይነት ነው? እንዲሁም ደግሞ አይነታቸውንና እና ተግባራቸውን ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ ብሬያችሁ ቆይ ታደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምናለ እስቲ በቅድሚያ ስምህንና የስራ ድርሻህን እንዲሁም ደግሞ ድርጅትህን አስተዋውቅልኝ። ኤፍሬም እባላለሁ የጣዕም መካኒካል ኢንጂነሪንግ ማርኬቲንግ ዳይሬክተር ነኝ። እንደሩ እስቲ ጣዕም ኢንጂነሪንግ ምን አይነት ስራዎችን እየሰራ የሚገኝ ድርጅት ነው፣ ከተመሰረተ ምን ያህል ጊዜ ሆነው የሚለውን እና ምን አይነት ስራዎችንስ ደግሞ ትኩረት አድርጎ ይሰራል የሚለውን በተወሰነ ደረጃ አብራራልኝ። ጣዕም መካኒካል ኢንጂነሪንግ በእርሻና ኮንስትራክሽን መሽነሪዎች ነው የሚያመርተው። በዋናነት አሁን ይዞት ያለው በእርሻ መሽነሪዎች ነው። 2007 ነው የተጀመረው። ኦልሞስት 10 ዓመት አድርገዋል ማለት ነው። እኛ እየሰራን ያለ ነው፣ አሁን ተኪ ምርት ናቸው እየሰራን ያለ ነው። የእርሻ መሽነሪዎች፣ የእህል መውቂያ አለ። ሌሎች ደግሞ የመኖ መቀነባበሪያ መሽኖችም አሉ። ሌሎች ሾፖሮች፣ የሜይዝ የበቆሎ መፈልፈያዎችም አሉ። አሁን በዋናነት የያዝነው ሜሽን ግን የመውቂያ ነው። መልቲክሮፕ ትሬሽር ይባላል። ሁሉንም አይነት ነው የሚወቃው። ጤፍ ይወቃል፣ ማሽላ ይወቃል፣ ስንዴ ይወቃል። እነዚህ ሲቪ እየቀየርክ በአንድ የሚወቃ ከዚህ በፊት ከቱርክና ከህንድ የሚመጣ የነበረውን ማሽን ነው። ስለዚህ በጣም ኢፌክቲቭ የሆነ ማሽን ነው፣ ገበያ ላይ ውለዋል። ብዙ ሰዎች እየወሰዱት ነው፣ በማህበርም እየወሰዱት ነው፣ ባለሀብቶችም እየወሰዱት ነው። በጣም ጥሩ ማሽን ነው። ያው ይሄ ማስተር አድርገነዋል። ሱፐር ማስተር ያልነው ደግሞ ለዛ ነው ማስተር ያደረግነው ስላደረግነው ነው። ሌላ የኮንስትራክሽን መሽነሪ ነው የምናመርተው የኮንስትራክሽን መሽነሪዎች ለመጀመሪያ ጊዜ እነሱን በሚባል የአሸዋ ማጠቢያ እየሰራ ነው። የአሸዋ ማጠቢያ ብዙ መሽኖች አሰንብል አድርገናል ይተክለናል ራሳችን ነው የምናመርታቸው። ስለዚህ እነዚህ ተኪ ምርት የሚባሉ ናቸው። ከውጭ ይመጡ የነበሩ አሁን የሰራናቸው ናቸው። ዛሬ እንግዲህ የኢትዮጵያ ታምርት ኤክስፖ ላይ ማሽኖችን ይዘህ ቀርበሃል እና ይዘህ የቀረብካቸው ማሽኖች ምን ይመስላሉ፣ የምን መስሪያ ማሽኖች ናቸው የሚለውን እስቲ በተወሰነ መልኩ አብራራል። ይዘናቸው የመጣ ነው። የተለየ መልኩ አንድ የዋተር ፓምፕ ነው ይዘን የመጣ ነው። በተለየ ሌላው ደግሞ ያ ከዚህ በፊት ይዘን የመተን የነበረው የትሬሸር ማልቲክሮፕ ትሬሸር የሚባለው ማሽን እሱን ነው መውቂያውን ነው ይዘን የመጣ ነው እና የእህል መውቂያ ይሄ ለምንድነው የሚጠቅመው? ከዋጋ አንጻርም በጣም የኛ በጣም ይቀንሳል። ከዚህ በፊት ከቱርክ የሚመጣውን ማሽን በጣም ውድ ነበረ። ከአንድ ነጥብ ስድስት እስከ አንድ ነጥብ ስምንት ከዛ ነበረ። የኛ ከዛ በታች ነው እየሸጥነው ነው ያለ ነው እና በጣም ጥሩ የሚባል ማሽን ስለሆነ እሱን ነው ድጋሚ ይዘን የመጣ ነው። ምክንያቱ እዚህ ሰውንን በደንብ እንዲያየውና እንዲግባባው ወደ ስራ እንዲገባ በማሰብ ነው ይዘን የመጣ ነው። ሌላ የጤፍ መውቂያ ለብቻው ነው ይዘን የመጣ ነው። የጤፍ መውቂያ ለብቻው ከዚህ በፊት ብዙ ጊዜ አይሰራም። የጤፍ መውቂያ ትንሽ ቻለንጅ ያደርጋል፣ ይሰራል ግን ብዙ ኢፌክቲቭ አይሆንም። የእኛ ግን በጣም ኢፌክቲቭ በሆነ መልኩ የጤፍ መውቂያ ለብቻው ሰርተን አምጥተናል ማለት ነው እና እሱን ነው አሁን በዋናነት ይዘን የመጣ ነው። ጥሩ በሰዓት ወይንም ደግሞ በቀን ምን ያህል መውቃት ይችላሉ? ሁለቱም ማሽኖች የጤፍም፣ ይሄ ማጠገባችሁ ላይ የሚገኘው ይሄ የእህል መውቂያው የስንዴ ከሆነ ከ15 ከ20 ኩንታል ይወቃል በሰዓት ማለት ነው። ማሽላ ከሆነ ደግሞ 40 ኩንታል ይወቃል በሰዓት። በሰዓት 40 ኩንታል ይወቃል። የጤፍ ከሆነ ደግሞ አስር ኩንታል ይወጣል። ስለዚህ እነዚህ በጣም ኢፌክቲቭ ናቸው። በሰዓት ከ15 እስከ 20 ኩንታል ማለት በጣም ትልቅ ነው እና ያው ለገበሬው መፍትሄ ብለን የያዝ ነው ማሽን ነው። በጣም ጥሩ እንግዲህ ብዙዎቻችን የግብርናን ስራ ነው የምናውቀው በባህላዊ መንገድ ነው እና አሁን ላይ እንደነዚህ አይነት ችግር ፈቺ የሆኑ ማሽኖች መምጣታቸው ይበል የሚያሰኝ ነው። በእርቱ ቀጥሉበት እንላለን። እኛም ታንኪዩ የእርሻ መሽነሪዎች ወደ ገበሬው ወደ ዘመናዊ የእርሻ መሳሪያዎች እንዲገባ ነው አሁን እየሰራን ያለ ነው፣ በዋናነት አሁን እንኳን ገበሬውም እየለመደው ነው፣ ወደ ዘመናዊ እየገባ ነው እና እሱን ነው አሁን። አዋጭ መሆን ያለበትም እሱ ነው፣ ወደ ዘመናዊ መግባት አለብን ሁሉም። እንዳለ መሽኖች ደግሞ ከውጭ የሚመጡ የነበሩ እዚህ ሁሉንም እንሰራቸዋለን። ስለዚህ ያው እኛ እያለን ገበሬ ብዙም አይቸገርም ለማለት ነው። ጥሩ ምናልባት ይሄ አሁን ተለቅ ይላል እና አነስ ባለስ ትሰራላችሁ? ከዚህ ይሄ ማስተር ለማድረግ በትልቁ ውጭ ከውጭ መጣ የነበረውን ማሽን እሱን ለማስቀረት ነው የሰራ ነው እንጂ በትንሹም አሉ፣ በትንሽ አሉ፣ ሁሉንም አይነት አሉ። የስንዴ አለ፣ የማሽላ አለ፣ የበቆሎ አሉ፣ መፈልፈያዎች እነዚህ አሉ። በትንሽ በትናንሽይሽ ሁሉንም አዝርቶች ይወቃል ማለት ነው። ይሰራል። ኤፌክቲቭ ነው ማሽኑ ነው። አስቲ አጠቃቀሙም በተወሰነ መልኩ እዚህ ጋ እውነት አስረደል እዚህ ጋ ትቆማለህ እዚህ ጋር ክምር አለ። ወደ ክምሩ ነው የሚጠጋው። ክምሩ እዚህ ጋር አለ። እዚህ ቁሞ ያው ማጉረስ ነው ማለት ነው። በዛ በኩል ደግሞ ያው ገለባ የሚወጣበት ነው። በዛ በኩል ገለባ ይወጣል። ስንዴው በዚህ ነው የሚወጣ። ስንዴ በዚህ ይወጣል። ያው ማዳበሪያ ወደዚህ እንትን ይደረጋል። ስንዴው በዚህ ኢፌክቲቭ ነው በጣም ንጹህ ነው። ንጹህ የሆነ እንትን ነው የሚወጣው። ያው ኢፌክቲቭ ማሽን ነው ማለት ነው። ሞክራችሁበታል? ስራ ላይ ነው። ብዙ ገበያ እስከ ሰባ አምስት አካባቢ ማሽኖች ተሽጧል። ትግራይ ክልል ኦኬ በጣም ብዙ ተሽጧል። ስለዚህ ውጤታማ የሆነ በጣም ውጤታማ የሆነ ማሽን ነው። ስራ ላይ ነው ያለው። በጣም ጥሩ ከአነስተኛ እስከ ከፍተኛ በምን ያህል ብር ይሄንን የእህል ማውቂያ ማግኘት ይችላሉ? የአነስተኛው ዋጋ ዋጋው እስከ 350000 300000 ያው በየፍሌክስብል ስለማያረግ ያው እስከ ከ3 እስከ 350 በጣም ጥሩ። ስለዚህ ከአነስተኛ እስከሚፈልጉት ድረስ ሰዎች እያዘዙ ማዘዝ ይችላሉ። አዎ እስከፈለጉበት ድረስ ማዘዝ ይችላሉ። በየሳዛቸው ማለት ነው፣ በየአቅማቸው። በጣም ጥሩ። አጠገባችን ላይ ደግሞ የጤፍ መውቂያ ያልከኝ አለ እና እሱን በተወሰነ መልኩ ፕሮሰሱ ብታሳይ ደስ ይለኛል። ጥሩ። ይሄ የጤፍ መውቂያ ነው። ለብቻው ነው የሰራ ነው። ይሄ የጤፍ መውቂያ ብዙ ጊዜ ይሄ በጣም ይከብዳቸዋል። ጤፍ የጤፍ መውቂያ መሽን ከውጭም ብዙም የሚችልበት አይመስለኝም። ማለት በኮምባይነር በትልቁ ካልሆነ በስተቀር በዚህ በኩል ትንሽ ያስቸግራል እና ይሄኛ ግን ኢፌክቲቭ አድርገን ነው የሰራ ነው። ጥሩ አድርገን ነው የሰራ ነው። እየወቃ ነው። በሰዓት አስር ኩንታል ይወቃል። በአንድ ሰዓት ማለት ነው። በሰዓት አስር ኩንታል ይወቃል። በዚህ ነው መግቢያው፣ ወደዚህ ይገባል ማለት ነው። እዚህ ፍቆ ትወጣለ ክምሩ እዚህ ጋር አለ። እዚሁ ነው የምታስገባው እና እዚህ ጋር ብሎወሮች አሉ የነፋስ ብሎወሮች ሳከራዎች አሉ። እነዚህ ገለባዎች በተለያየ መልኩ ገለባዎች የሚያወጡ አሉ። አንድ ሁለት ሶስት አራት ብለው የሚያወጡ ገለባዎች ናቸው። ይሄ በጣም ኢፌክቲቭ የሆነ የጤፍ መውቂያ ማሽን ነው። በጣም ጥሩ እንግዲህ እናንተ የተለያዩ ለግብርና የሚያገለግሉ ማሽነሪዎችን የምታቀርቡት እና ምናልባት የምታቀርቡት ማሽነሪዎች ላይ ዋስትና ትሰጣላችሁ ዋስትና እንሰጣለን ለምናቀርባቸው ለምንሰራቸው ሁሉንም አይነት ማሽኖች የአንድ አምስት ዋስትና እንሰጣለን ከአንድ አመት ከሁለት ዓመት ያለውን እንሰጣለን ጥሩ ማሽኖችን ኦፕሬት ለማድረግ ምናልባት ስልጠና ወይንም ደግሞ ትምህርት ያስፈልገዋል ከእናንተ መታገዝ ያለበት ነገር ይኖረው ይሁን ብዙ ጊዜ የሀገር ውስጥ ምርት የሚጠቅመው ምንድን ነው? አፍተር ሴልስ ሰርቪስ ነው። ከሽያጭ በኋላ ያለውን የጥገና የአንዳንድ ስፔሮች፣ እነዛ ናቸው ዋና ጥቅሞቹ። የውጭ ከሆነ ግን አንድ የመቶ ያው ተጥሎ ነው የሚሄደው። ያው ስፔሩም ላታገኘው ትችላለህ፣ እስኪመጣም ሊቆይብህ ይችላል። እና የሀገር ውስጥ ምርት ዋናው ጥቅሙ ደግሞ ይሄ ነው። አፍተር ሴልስ ሰርቪስ መስጠት ነው ከሽያጭ በኋላ ያለውን የምሰጣቸው አገልግሎቶች ናቸው እና በጣም ጥሩ የሚያደርገው እና በጣም ለየት የሚያደርገው ነገር ይሄ ነገር በጣም ጥሩ በምን አይነት የሀይል ፍጆታን የሚሰሩት ሁለቱም ማሽኖች ይሄ በእንትን ነው የሚሰራ በፒቲዮ ነው የሚሰራ ፓወር በፒቲዮ ነው የሚወስደው በትራክተር ነው የሚወስደው ስለዚህ ትራክተር ነው የሚያንቀሳቅሰው ማለት ነው ያኛውስ የእህል መውቂያ ያኛውም እንደዛ ነው የእህል መውቂያውም በፒቲዮ ነው የሚሰራ በጣም ጥሩ ምናልባት ያው የእርሻ ቦታ ላይ ስለሆነ የሚሰራው የኃይል አገልግሎት አይኖርም ብዬ ስላሰብኩ ምን ጥያቄ ያነሳውለን ምናልባት ግን የትራክተር አክሰሱ ማያገኙ ሰዎች በምን አይነት መልኩ ሊጠቀሙት ይችላሉ እሱም ሞቶር መጠቀም እንችላለን ኤክስፔንሲቭ ስለሚሆን ነው እንጂ ከገበሬው አንጻር ጋር እንዴት ይሄዳል ለማለት ነው እንጂ ትራክተር ሳያስፈልግ ሞተር መጠቀም እንችላለን ጀኔሬተር ማለት ነው። እሱን መጠቀም እንችላለን ፒ ቲ ኦ ላይ የሚገጠመውን ወደ ጀኔሬተር መግጠም ማለት ነው፣ ወደ ሞተር መግጠም ማለት ነው እና መስራት ይቻላል በዛ በ በጣም ጥሩ መለዋወጫ ስ እንዳለብ ይገኛል። መለዋወጫ ሁሉንም ነገር ሰርቪስ አለው። መለዋወጫ እኛ ጋን ያለው እኛ ራሳችን የሰራ ነው ስለሆነ እሱን ራሱን አዘጋጅተን ነው እኛ ጥሩ እንግዲህ የኢትዮጵያ ታምርት ኤክስፖ ላይ የተገናኘ ነው። እና ከዚህ በፊትም ልምዶ አለህ። ምን ታተርፍበታለህ እዚህ ኤክስፖ ላይ በመገኘት? ኢትዮጵያ ታምርት ኤክስፖ ላይ በጣም ጥሩ እድል ነው ለአምራቾች፣ ሻጭና ገዢ የሚተዋወቅበት ዋና መድረክ ነው እና በጣም ትልቅ ነው። በጣም ትልቅ ለሞራል የሚሰጥ ለአምራቾች በጣም ትልቅ ሞራል የሚሰጥ ነው እና ይሄ መቀጠል አለበት ነው የምለው። በጣም ጥሩ የሆነ ዝግጅት ነው ያለው በጣም አሪፍ ነው። እርስ በእርስስ እንዴት ነው ያላችሁ የልምድ መለዋወጥ እንዴት ትመለከተዋለህ? በጣም በሚገርምሽ ሁኔታ እዚህ ሌሎች ብዙ አምራቾች አሉ። ብዙ አምራቾች አሉ በግብርና ዙሪያ አሉ የሚያመርቱ ብዙ እያየናቸው ናቸው። በጣም ጥሩ ናቸው። እጅግ በጣም ኮምፒት የሚያደርጉ ሰዎች አሉ። በጣም አይ ቲንክ ለሀገር ተስፋ የሚሆኑ ሰዎች አሉ የሚያመርቱ። ስለዚህ ያው እኛ ራሳችን እንችላለን ብለን እናስባለን። እኛ የኢትዮጵያ ምርት እኛ እንሸምት በሚለው ያው ጥሩ ነው የሚሆነው፣ ማለት ነው እና የራሳችንን ምርት እንድንጠቀም ነው የምለው። ጥሩ እንግዲህ፣ የብዙ ኢትዮጵያውያን አይምሮ ውስጥ የሚገኘው የኢትዮጵያ ምርቶች ሲሆኑ ከጥራት ጋር ያገናኙታል። እና ምናልባት አንተም የምትሰራቸው እዚህ ኢትዮጵያ ውስጥ ነው። ጥራታቸው፣ ኳሊቲነታቸውን በምን መልኩ ታነሳዋለህ? ስታንዳርድ ናቸው። አሁን እኛ የምንሰራቸው በጥራት በኳሊቲ በሁሉንም ነገር ስታንዳርድ ጠብቀን ነው የምንሰራቸው። እሱ ላይ ትንሽ የእኛ ሰው የውጭ ነው የሚመርጠው። ምንድነው ኤክስተርናል ቢቲዩ ላይ እዛ ላይ ፎከስ ያደርጋልን ነው እኛ ብዙም እንትን አንለም እና እኛ ግን እሱን ጠብቀን ነው እየሰራ ነው ያለ ነው። ስለዚህ የኤክስተርናል ቢቲዩም ጠብቀን ስታንዳርድ ጠብቀን ነው እየሰራ ነው ያለ ነው። ከኢትዮጵያ አእምሯ ባለስልጣን የተሰጠ ፓተንት አለው። በዛ ነው የምንሰራው። በጣም ጥሩ። እነዚህም ማሽኖች የሚፈልጉ ሰዎች እዚህ ካመጣሃቸው በተጨማሪም ደግሞ የምትሰራቸውን የግብርና ውጤቶች ለሚያገለግሉ ማሽነሪዎችን የሚፈልጉ ሰዎች እናንተም በምን አይነት አድራሻ እንዲሁም ደግሞ ስልክ ቁጥር ነው ማግኘት የሚችሉት? በጣም መካኒካል ኢንጂነሪንግ ብሎ 0914 0914314811 ብሎ ይደውልልን። አድራሻችሁ የት ነው? መቀሌ መደብር 06 የሚባለው አካባቢ ነው ያው እዛ መጥተው አያጠ ነው ማለት ነው። ጥሩ ምናልባት ከመቀሌ ውጪ አዲስ አበባ ላይ ወይ ሌሎች ክልል ከተሞች ላይ የማዳረስ ሁኔታ አላችሁ? አዲስ አበባ አሁን መሀል ሀገር እዚህ እየመጣን ነው። አይ ቲንክ ወደዚህ ፕሮዳክት አብዛኛውም እዚህ ሰፊ ገበያ ስላለው እርሻ ላይ ወደ ኦሮሚያ ክልል አካባቢ ወደዚህ ለመምጣት አሁን እየጨረስን ነው፣ ወደዚህ ለመምጣት ያሰብን። በጣም ጥሩ ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። በመጨረሻ ይቀረ የምትለው ወይንም ደግሞ ማስተላለፍ የምትፈልገው መልእክት ካለ ደሉል ስጥር ኢትዮጵያ ታምርት እኛ ምን ሸመት የሚለውን የሚለው ነገር በጣም መበረታታት አለበት። የራሳችን ምርት ራሳችን መግዛት አለብን። ህዝቡን እንደዛ አይነት ባህል መላበስ አለበት። የራሳችን ምርት ራሳችን መግዛት አለበት። የራሳችን ምርት ራሳችን ካልገዛን አደጋ ነው የሚሆነው፣ ማደግ አንችልም ማለት ነው እና የራሳችን ምርት ራሳችን መግዛት አለብን ነው በጣም ጥሩ ስለሰጡን ማብራሪያ አመሰግናለሁ። እኔም አመሰግናለሁ። ክብራትና ክብራን ተመልካቾቻችን በኢትዮጵያ ሳምረት ኤክስፖ ላይ ተገኝተን ከኋላ የምትመለከቱትን የጤፍ መውቂያ እንዲሁም ደግሞ የእህል መውቂያዎቹ አይነታቸው፣ ዋጋቸው እንዲሁም ደግሞ ተግባራቸው ምን ይመስላል ብለን ያደረስናችሁ መረጃ የተከታተላችሁትን ይመስል ነበር። እነዚህም ማሽኖች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ማሽኖቹን መግዛትና መገልገል ትችላላችሁ። ስለነበረን ቆይታ ጋር እናመሰግናለን። ሰናይ ጊዜ ይሆንላችሁ።